ጸጋና ሰላም ይብዛላችሁ የአባቴ ብሩካን። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ከእኔ ጋር አብራችሁ ይህንን ጸሎት እንድጸልዩ ጋብዛችኋለሁ። አምናለሁ ይህንን ጸሎት ከጸላያችሁ በኋላ ሕይወታችሁ እንደነበረ ፈጽሞ አይቀጥልም። ይህንን ቪዲዮ ከፍታችሁ አስቀምጡት። እግዚአብሔር በሕይወታችሁ ላይ መለኮታዊ ለውጥና መለኮታዊ ጉብኝትን ያደርግላችኋል። የናዝሬቱ ኢየሱስ የሰማያትና የምድር ፈጣሪ ከሁሉ በላይ የሆነው ስም በሕይወታችሁ ላይ መንቀሳቀስ ይጀምራል። የዓለማት የፍጥረታት ጀማሪና ፈጻሚ አልፋና ኦሜጋ በሰው አይምሮ በሰው ጥበብ በሰው እውቀት ልትገመት ልትታይ የማትችል አምላክ፣ ወይ እናመሰግናለን። ዛሬም በአንተ ፊት እንቆም ዘንድ እድልን ስላገኘን እናመሰግናለን። ይህን እድል ያላገኙ ብዙዎች አሉ። ይህን እድል እየፈለጉ ብዙ ያጡት ባለጠጎች አሉ። ብዙ ባለስልጣናቶች አሉ። ብዙ የከት ብዙ የተከበሩና እጅግ በጣም ብዙ በረከት ያላቸው ሰዎች አሉ። ነገር ግን እኛን የዓለም ሞኞችን፣ እኛን ደካሞችን፣ እኛን አንጠቅሙም ተብለን የተጣልናውን ልትመርጥ ስለወደድክ አንተ እናመሰግናለን። ቅን ፈራጅ ለምስኪኖቹ ዳኛ፣ ለመበለቷ አዛኛው እንኳን አባታችን ሆይ እንደ አባትነትህ መጠን፣ እንደኛም ልጅነታችን መጠን ዛሬ ወደ አንተ ቀርበናል። አባት ልጁን ናፍቆ እንደሚያገኝ፣ ልጅም የአባቱን ጠረን የአባቱን ሽታ ናፍቆ እንደሚያገኝ ዛሬ ወደ አንተ መተናል በአንዳች ነገር ልንለምንህ፣ ልንጠይቅህ፣ እንድታረግልን፣ ልንጨቀጭቅህ፣ ልንወተውትህ ሳይሆን የአንተን መኖር ያንተን አብሮነት ፈልገን መተናል። ሕያው ቅዱስ አባታችን ሆይ በእኛ ሕይወት ላይ እያረክ ስላለው ድንቅ ነገር እናመሰግናለን። ስለ መዳናችን እናመሰግናለን። እየተለማመድ ነው ስላለው ዘላለማዊነት እናመሰግናለን። ስለምንወርሰው ዘላለማዊነት እናመሰግናለን። እግዚአብሔር አምላክ ሆይ ድንቆችን በሕይወታችን ላይ እያረከ ስለሆነ እናመሰግናለን። ያንተ ህይወት በልጁ በኢየሱስ ክርስቶስ በኩል በህይወታችን ላይ የተገለጠ ስለሆነ እናመሰግናለን። ቀን በቀን ያንተን የአሸናፊነትን ህይወት እየተለማመድን ስለሆነ እግዚአብሔር ሆይ በህይወታችን እየገጠሙን ያሉትን የትኛውን ፈተናዎችን እያሳለፍክን እያበረታህን፣ ስንደክም ደሞ ምህረትህን እያበዛህልን፣ አቅም ስናጣ ደሞ ኃይልህን እየሞላህልን መንገድ ሲጠፋን ደሞ መንፈስ ቅዱስ ምሬትን እያሳየን የማናቀው ነገር እንኳን ቢኖር በውስጣችሁ ያለው ቅዱስ ቅባት ራሱ ያስተምራችኋል ተብሎ በቃሉ እንደተጻፈ እየመራህን ስለሆነ እናመሰግናለን። በጭፍን እውር እውርን እንደሚመራው አንሄድም። አባት ሆይ እናውቃለን፣ ያንተን ድምፅ ለይተን እናውቃለን። በቀናቶች ውስጥ ከምን ያህል ክፉ ከምን ያህል መከራ እያስመለጥከን እንደሆነ እናውቃለን። አይታወቀንም እንጂ ከስንቱ ክፉ፣ ከስንቱ ጨለማ፣ ከስንቱ ሕይወታችንን ሊቀጥፉ ከሚመጡ ነገሮች እያሳለፍከን እንደሆነ እናውቃለን። አምላኬ ሆይ ዛሬ ምንም ልንልህ አንወድም፣ ነገር ግን እናመሰግንሃለን ልንል እንወዳለን። አባታችን በክንፍህ ጥላ ስር ተንደላቀን እየኖሩንን ስለሆነ እናመሰግናለን። በሽታ ስላላገኘን ረሃብ፣ ችግር፣ ቸነፈር ስላላገኘን እናመሰግንሃለን። እንደ ጠላት ሀሳብ ቢሆን እንደ ክፉ እንደ አውሬው ሀሳብ ቢሆን ይህኔ ተቀብረን ካፈር ስር ነበረን። ነገር ግን የዛሬዋን ትንፋሽ እንኳን ልንቀበል ችለናል። በአንተ ምሕረት፣ በአንተ ፍቅር፣ በአንተ ቸርነት አንተ ስለወደድክ አዲስ ቀንን ልታሳየን ስለወደድክ ስለሆነ እናመሰግናለን። ውሏችንን በሰላም ስለጨረስክልን እናመሰግናለን። ከብዙ ክፉ አድነህ ከብዙ መጎሳቁል መንከራተት አድነህ ሰላማችንን ከሚወስዱ እረፍት ከሚነሱ ነገሮች አስመልጠ እዚህ ስላደረስከን አመሰግናለን። በዚህ ሰዓት በምስጋና ወደ አንተ ልንቀርብ እንወዳለን። አባት ሆይ እኛ ማንም አይደለንም፣ እኛ ምንም የተሻለ ነገር የለንም። ወደኛ ስትቀርብ ምንም የሚጠቅም የተሻለ ነገር አይተህ አልቀረብከንም ከነድካማችን ከነ አቅመ ቢሰነታችን ፈልገህን መተናል። አባት ሆይ ባንተ ዘንድ ያሉ እጅግ ቅዱስ መላእክቶች አሉ። በዙሪያ እጅግ የሚያስፈሩና ቅድስናቸው በኃይል የሚገለጥ መላእክቶች አሉ። ነገር ግን ከነሱ አብልጠ ልጅ ልታረገን ስለወደድክ እኛ የተጣለን የሰው ልጆችን ልታነሳን፣ ልታከብረን ስለወደድክ እናመሰግናለን። በአንተ ፊት በክብር ልንቆም አቅሙን እንኳን ስላገኘን፣ የናዝሬቱ የኢየሱስ ክርስቶስ ስም ለዘላለም ይባረክ፣ የተባረከ ይሁን። ግርማ ሞገሳችን ነህ፣ መውጣት መግባታችን ነህ። በጠላቶቻችን በሰይጣን በክፉዎች ፊት ቀና ብለን እንድንሄድ አቅም የሰጠህን አንተ ነህ። ዛሬም በአንተ ላይ ተደግፈን በአንተ ምህረት በአንተ ቸርነት ላይ ተደግፈን ስለ ነገ እናናገራለን ስለ ነገ ደረታችንን ነፍጠን እንናገራለን። ነገ የሚባለው ቀን ላይ ድልን እናወራለን። ነገ የሚባለው ቀናችን ላይ በረከትን እንጠራለን። ነገ የሚባለው የእኛ ቀን ላይ እግዚአብሔር አምላክ አንተን እናስቀድማለን። አንተ ቀድመህ የገባህበት ስፍራ ሁሉ የተባረከ ይሆናል። አንተ ቀድመህ ያልገባህበት የእኛ የሕይወት ጎዳና ሁሉ የተበላሸ ነው። ሙሴ እግዚአብሔር ሆይ፣ አንተ ከፊቴ ካልወጣ አልወጣ ብሎ በመጽሐፍ ላይ እንደተናገረ እግዚአብሔር ሆይ፣ በየትኛውም በሕይወታችን መስፈርት ውስጥ አንተ ቀድመ ወጣ። በአገልግሎታችን ውስጥ አንተ ቀድመ ወጣ። በስራችን፣ በቢዝነሳችን፣ በቤተሰባችን እናረጋቸዋለን ብለን ባቀድናቸው ነገሮች ሁሉ ሳይቀር እግዚአብሔር አምላክ ሆይ፣ አንተን እናስቀድማለን። አንተን በማስቀደም ውስጥ ያለ በረከት አለ። አንተን በማስቀደም ውስጥ ያለ ጥበብ አለ። አምላኬ ሆይ ስለ ነገ አናቅም፣ ነገር ግን አንተ ነገን ኦረዲ ይኖረሃዋል። ስለ ነገ አናቅም፣ ነገር ግን እግዚአብሔር ሆይ አንተ አልፋና ኦሜጋ ነህ። በሰዓት ያልተገደብክ፣ በነገና በዛሬ ውስጥ ያልተያስክ እግዚአብሔር ሆይ የእኛን ነገ ጽፈ ጨርሰህዋል። አንተ ከእኛ በላይ ስለ ነገ ታቃለህና ስለ ነገ አንተን እናምናሃለን በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን በነገው የእኛ ሕይወት ላይ አንተ እንድትቀድም እግዚአብሔር ሆይ የአንተ ቃል ኪዳን የአንተ ጸሎት የአንተ ቃል ኪዳንና የአንተ ኃይል ከእኛ ቀድሞ እንዲወጣ በኢየሱስ ስም እንጸልያለን ቅዱስ ቅዱስ እግዚአብሔር ሆይ ከፍ ከፍ እናረጋሃለን እናመሰግናሃለን ስላደረክልን ስለ ምሕረትህ ስለ ውለታ ስለ ቸርነት እናመሰግናሃለን። ተቆጥሮ ስለማያልቀው ስለ ውለታ እናመሰግናለን። በየቀናችን ውስጥ ስለምናያቸው ጥቃቅን ታምራቶችና ትልልቅ ቸርነቶች እግዚአብሔር ሆይ እናመሰግናሃለን። ያለ አንተ አንዳች ቀን እንኳን ልናሳልፍ አንችልም። ያለ አንተ እግዚአብሔር ሆይ ያንተ ምሕረት ባይበዛልን ኖረው በጠላቶቻችን ጥርስ ንክሻ ውስጥ በወደቀን ነበረ። ጠላቶቻችን በእኛ ላይ ባፌዙብና በቀለዱብን ነበር። እግዚአብሔር ሆይ በአንተ ነው ክብርን ያየ ነው በአንተ ነው ባህሩን የተሻገር ነው። በህይወታችን ውስጥ አልፍ አናልፋቸውም ብለን ብዙ ተስፋ የቆረጥንባቸው ጊዜያቶች ነበሩ። በህይወታችን ውስጥ ንጋትን ዳግመኛ አናይም ብለን ያሰብንባቸውና ሞታችንን የጠበቅንባቸው ጊዜያቶች ነበሩ። ነገር ግን እነዛን ጊዜዎች እግዚአብሔር ሆይ በአንተ ምረት፣ በአንተ አብሮነት፣ በአንተ ጥበቃ አልፈናቸዋል። አንተ ቅዱስ ባትሆን፣ አንተ እንደ ሰው ሳይሆን እንደ ራስህ እንደሆንክ አልፈነዋል። አንተ ራስህ ራስህ ስለሆንክ አንተ ቅዱስ መሐሪ፣ ቸር አምላክ ስለሆንክ ብቻ አልፈነዋል። ያንን ክፉ ጊዜ እግዚአብሔር ሆይ በአንተ አልፈነዋል። ነገም ደግሞ የሚያጋጥሙንን ወጀቦች፣ ማዕበሎች ነገም የምናልፈው አንተን በማመን ነው። ትላንት ያሳለፍከን አባት ሆይ ነገም እንደምታሳልፈን ምንተማመነው እግዚአብሔር ሆይ አሳልፈን ስለምናውቅ ነው። ያለፍንበት ወጀብና ማዕበል ቢጠይቁት ይመሰክራል። ያሳለፍናቸው ጊዜያቶች፣ በረዶችና ማዕበሎች፣ ሙቀትና ቀዝቃዛ ስፍራዎች እግዚአብሔር ሆይ ያንተን ታማኝነት፣ ያንተን ፍቅርነት፣ ያንተን አብሮ ከእኛ ጋር መቆም ይመሰክራሉ። እግዚአብሔር ሆይ ወዳጆች፣ ቤተሰቦች፣ ጓደኞች በከዱ ጊዜ ቀኑ ሲከፋ እነሱ በሸሹ ጊዜ ባጠገባችን የነበርከው አንተ ነ ቃልህን ያላጠፍከው አንተ ነ ነገሮች ሁሉ ሲበረቱብን፣ ሕይወት ሁሉ ማዕበልና ወጀብ ሲሆንብን ፊትህን ያላዞርክብን አንተ ነ አሁንም ስለ ነገ አንፈራም። ምክንያቱም አንተ አለህልን። ስለ ነገ ማንም ወዳጅ ከኛ ጋር አብሮ እንዲቆም አንፈልግም። ስለ ነገ የትኛው ባለጠጋ ሰዎች ባለጠጋ ዘመዶችን አንመካም። ምክንያቱም እግዚአብሔር ሆይ በቃልህ እንዲህ ብለ ተናግረሃልና ማንም በሰው የሚመካ የተረገመ ነው ብለሃልና፣ በስጋ ለባሽ በደምና በሥጋ ከሴት ከተወለደ ሁሉ መደገፍ ከእኛ ሕይወት ይራቅ። በሰው እንታመን ዘንድ እግዚአብሔር ሆይ በሰው ላይ እንደገፍ ዘንድ እግዚአብሔር ሆይ ወደዚህ አይነቱ መሳሳት አታስጠባን፣ ወደዚህ አይነቱ መሳሳት አታስገባን። እግዚአብሔር ሆይ በአንተ ላይ ያለን እምነት ይጨምር ዘንድ አሁን ምርዳን፣ በአንተ ላይ ያለን መታመን ይጨምር ዘንድ አይኖቻችን ከበፊቱ ይልቅ እጅግ እንዲከፈቱን እለምንሃለን። ስለ አንተ ያለን እውቀት፣ ስለ አንተ ያለን ብርታት፣ መረዳታችን ይልቅ ይጠነክር ዘንድ ከቀን ወደ ቀን ይበረታና እጅግ ከፍ ይል ዘንድ እግዚአብሔር ሆይ ይርዳን። አንተ ያረዳኸው ሰው በአንተ ፊት ሊቆም አይችልም። በአንተ ፊት መቆም እጅግ ከባድ ነገር ነው። እግዚአብሔር ሆይ እለት በእለት የአንተን ፊት መሻት ዋጋ የሚያስከፍል ነገር ነው። ሁሉም ሰው በቀላሉ ማድረግ የማይችል ነገር ነው። ለዛ ነው ወደ እግዚአብሔር የምትወስደዋ መንገድ እጅግ ጠባብ ሆና ወደ ሌላኛው የሚወስደው መንገድ ግን እጅግ ሰፊ የሆነው ጌታ ሆይ፣ ብዙዎች ተጠርተዋል፣ ብዙዎች ግን ወደ አንተ አይገቡም። ቃልህም እንደዛ ይላል። ነገር ግን ከተጠሩት እጅግ ጥቂት እንኳን ሰዎች መካከል አንዱን እንሆን ዘንድ እንለምንሃለን። ጀምረን ብቻ የምናቋርጥበት ብቻ ሳይሆን ጀምረን ሄደን ነበር ብቻ የምልበት ሳይሆን ሳይሆን ጀምረን ጨርሰናል የምንልበትን ብርታቱን አንተ ስጠን። ጀምሬ ከእግዚአብሔር ጋር ብርቱ ተጋድሎ ወይን አብሬ ጨርሻለሁ የምልበትን ሕይወት ኖር ዘንድ አባቴ ሆይ ብርታቱን አሁንም ስጠኝ። ጌታ ሆይ ባሪያህ ዳዊት እንደለመነ እኔም አንድ ነገር ለምንሃለሁ። እኔንና በዚህ በጸሎት ላይ ላለነው ሁሉ ወክዬ፣ እግዚአብሔር ሆይ ለምንሃለሁ በቤትህ እስከ ዘላለም እንኖር ዘንድ ጌታ ሆይ ዘመናችን በአንተ ፊት በአንተ እግር ዘንድ በሕልውናው ዙሪያ ዕድሜያችን ይበላና ያልቅ ዘንድ እንለምናሃለን። ነፍሳችን ላይ ከአንተ በላይ ከባድ ነገር አያጋጥማት። በሕይወታችን ኢየሱስ ብለን ቀጣ የምንጠራው ስም አይኑር። በጌታ በኢየሱስ ስም መዋላችን፣ ማደራችን፣ መነሳታችን፣ መተኛታችን፣ የሕይወታችን ሩጫ ሁሉ በአንተ ሕልውና ውስጥ ጀምሮ ይለቅ። እግዚአብሔር አባት ሆይ ስለ ነገም በአንተ ላይ እንመካለን፣ በአንተ ላይ እንደገፋለን፣ የአንተን ቅዱስነት እንታመናለን። አባቴ ሆይ አሁን ወደ መኝታ ስንሄድ በአንተ ፍቅር፣ በአንተ ቸርነት እንሄዳለን። ጥዋት ደግሞ ከእንቅልፋችን ተነስተን ወደ ስራ ስንሄድ አንተን በማመን ቀናችንን ትባርከው ዘንድ ቀናችንን ወደ በረከት ትቀይረው ዘንድ አንተን በማመን የአንተ እጅ ቀድማን ትወጣለች ብለን በማመን ቀናችንን እንጀምራለን። የትኛውም ክፉ፣ የትኛውም በእኛ ሕይወት ላይ የተወረወረ ቀስት እኛን አያገኘንም፤ ምክንያቱም በአንተ ዘላለማዊና ብርቱ ክንፍና ጥላዎች ስር እናድራለን፣ ስር እንውላለን። ስንወጣ በአንተ ምረት፣ ስንገባ በአንተ ቸርነት እንገባለን። ጌታ አባቴ ሆይ አምላክና መድኃኒቴነ ለእኔም እዚህ በጸሎት ስር የተገለገሉ ላሉ ወንድምና እህቶቼም በሙሉ እርዳታ ከመቼውም ይልቅ ይጨምረለን። ባንተ ፊት ብርቱ አይደለንም። በአንተ ፊት አሸናፊዎች አይደለንም። በአንተ ፊት አንበሶች አይደለንም። በአንተ ፊት በጎችነን። ጥበቃ ያስፈልገናል። እርዳታ ያስፈልገናል። እንዳንጠፋ፣ እንዳንቅብዘበዝ አሁንም እንፈልግሃለን አባቴ ሆይ እናመሰግንሃለን። ተባረክ። እስካሁን ድረስ በዚህ ዩቲዩብ ውስጥ አብራችሁ እየጸለያችሁ ያላችሁ ቅዱሳን ወንድሞቼና እህቶቼ እስካሁን ድረስ ሰብስክራይብ፣ ላይክ እና ሼር ካላደረጋችሁ አሁኑኑ ቤተሰብ እንድትሆኑ እንድትቀላቀሉን በየቀኑ አብሮ ያለን ጸሎት እንድትካፈሉ አበረታታችኋለሁ፣ ጋብዛችኋለሁ ከዚህም በኋላ በሚኖሩን የጸሎት ጊዜያቶች ውስጥ ሚስ እንዳታረጉ አብራችሁን እንድትቆዩ ግብዣን አቀርባለሁ። እስካሁን አብሬያችሁ በጸሎት የነበርኩት እኔ ወንድማችሁ ነቢይ ቃልአብ ነበርኩ። ሻሎም